ሰላም ጤነስ ስጥልን። የተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጆች ወደ እናንተ ያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የአዲስ አበባ ምግብና መድኃኒት ባለስልጣን የምግብ አምራችና አገልግሎት የሚሰጡ አስር ተቋማትን አሸገ። የአዲስ አበባ ምግብና መድኃኒት ባለስልጣን በምግብና ጤና ነክ ተቋማት ቁጥጥር በማዕከልና በአስራአንዱ ቅርንጫፍ በህዳር ወር በ3477 ተቋማት ላይ ቁጥጥር አከናውኗል። በተደረገው ቁጥጥር 110 ተቋማት ላይ አስተዳደራዊ እርምጃ የተወሰደባቸው ሲሆን ከእነዚህም መካከል 99 ተቋማትን የጽሁፍ ማስጠንቀቂያ ሲሰጣቸው አስር ተቋማትን ደግሞ በጊዜያዊነት ታሽገዋል። አንድ ተቋም ደግሞ የብቃት ማረጋገጫ እንዲሰረስ ተደርጓል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸው ለብስራት ሬዲዮ ተናል ተናግረዋል። የታሸጉ ቤቶች የምግብ አገልግሎት ሰጪና የምግብ አምራች ማለትም የእንጀራ መጋገሪያ እና የምግብ ዘይት ማምረቻ ተቋማት ተጠቃሽ ናቸው። ትንባሆ በማስጨስና የሀይጅንና አካባቢ ጤና አጠባበቅ ክፍተቶች በተደጋጋሚ ባለማስተካከልና የጤና ብቃት ማረጋገጫ ሳይዙ በመስራታቸው ተቋማቶቹ ላይ እርምጃ ሊወሰድ ተችሏል። በቀጣይ በርካታ ስራዎችን ለመስራት የቀጣይ አቅጣጫ የተቀመጠ ሲሆን በተለይም የቁጥጥር ስራው ስጋት ተኮር በሆነ መልኩ ለመስራት እና ለህዝብ ጤና እስጊ ሁኔታዎችን ለመቀነስ ብሎም ለማጥፋት በትኩረት ይሰራል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ ስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለች። ሚስቱንና ጎረቤቱን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። የወንጀል ድርጊቱ የተፈጸመው ህዳር አራትና አምስት ቀን በ2018 ዓ ም በጉለሌ ክፍለ ከተማ ወረዳ ስድስት ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ እሱ ያውቃል በያዝን ከባለቤቱ ከወይዘሮ ሐመልማል ዓለምነው ጋር በትዳር ተጣምረው መኖር ከጀመሩ አራት ወራትን አስቆጥረዋል። ተጠርጣሪው ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ከሌላ ሰው ፍቅር ጀምረሻል በሚል አጉል ጥርጣሬ ህዳር አራት ቀን 2018 ዓ ም ከቀኑ አራት ሰዓት አንገቷን አንቆ በመግደል ህይወቷ እንዲያልፍ በማድረግ በረዘ ቶባት ከአካባቢው ይሰወራል። በተጨማሪም ከአንድ ቀን በኋላ ህዳር አምስት ቀን 2018 ዓ ም ወደ መኖሪያ ግቢው ተመልሶ በመምጣት የሁለት ልጆች አባት የሆነውን ወርቁ በቀለን ከምሽቱ አንድ ሰዓት በመኖሪያ ቤት ውስጥ በስምንት ጥይት ተኩሶ በመግደል ህይወቱ እንዲያልፍ በማድረግ ከአካባቢው ይሰወራል። የአቶ ወርቁ በቀለ በጥይት ተመትተው መሞት መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍል የወንጀል ስፍራው ላይ በመገኘትና መረጃ በማሰባሰብ ላይ ባሉበት ሁኔታ የገዳይ መኖሪያ ቤት ውስጥ ሰው መኖር አለመኖሩን ለማረ አረጋገጥ ሙከራ ሲደረግ መኖሪያ ቤት ውስጥ የሐመልማል ዓለምነውን አስከሬንም ሊያገኝ ችሏል። ወንጀል ፈጻሚው በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋዞን ሞላሌ ከተማ ከተደበቀበት አልጋ ቤት ውስጥ የግድያ ወንጀሉን ከፈጸመበት ኢኮልፒ ሽጉጥ እና ከ23 ጥይቶች ጋር ህዳር 19 ቀን 2018 ዓ ም በቁጥጥር ስር ሊያውለውም ችሏል። ግለሰቡ የወንጀል አፈጻጸሙን አስመልክቶ ህዳር 23 ቀን 2018 ዓ.ም መርቶ ማሳየቱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በጦርነት በምትታመሰው ሚያንማር የአደንዛዥ ዕጽ ምርት በከፍተኛ ደረጃ መጨመሩ ተሰማ። በማያንማር የሚገኘው የኦፒየም ፓፒ እርሻ በአስር ዓመታት ውስጥ ከፍተኛ ደረጃ ላይ ደርሷል። ምርቱም በጦርነት በምትታመሰው ሀገር ውስጥ በሁሉም ክልል እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት የመድኃኒትና የወንጀል ጽሕፈት ቤት ባደረገው የቅርብ ጊዜ የሚያንማር ኦፒየም ጥናት ካለፈው ዓመት ጋር ሲነጻጸር በ17 በመቶ የጨመረ ሲሆን ይህም ከ45200 ሄክታር ወደ 53100 ሄክታር ደርሷል። በአፍጋኒስታን የጦርነቱን መርገብ ተከትሎ ምርቱ ቢቀንስም ማር በአለም ታዋቂ የህግ ወጥ ኦፒየም ምንጭ መሆኑን የተባበሩት መንግስታት የመድኃኒትና የወንጀል ጽፈት ቤት አስታውቋል። የደቡብ ምስራቅና የፓሲፊክ ውቅያኖስ የድርጅቱ ተወካይ ዴልፊን ሻንቲዝ ይህ በእርሻ ላይ ያለው ትልቅ መስፋፋት ባለፉት አመታት የኦፒየም ኢኮኖሚ ምን ያህል እንደገና እንደተቋቋመ ያሳያል እናም ለወደፊት ተጨማሪ እድገትን ያሳያል ብለዋል። እንደ ኤሮፓውያን አቆጣጠር በ2024ና 2025 ባለው ጊዜ ውስጥ በሚያንማር በእርሻ መሬት ምርቱ በከፍተኛ ሁኔታ ጨምሯል። በኦፒየም አመራረት መካከል ያለው ልዩ ግንኙነት በሀገሪቱ እያደገ በመጣው አለመረጋጋት ምክንያት ነው ሲል ድርጅቱ ገልጿል። ግጭትና የድህነት እጦት እየተባባሰ መምጣቱን ገበሬዎች ከዚህ ቀደም የሚያመርቱትን ሰብላቸውን በመተው ከፍተኛ የኦፒየም ምርት ለማምረት ፊታቸውን አዙረዋል። ትራምፕ በአሜሪካ ከሶማሌ ሀገር የሚመጡ ሰዎችን ማየት እንደማይፈልጉ ተናገሩ። ትራምፕ የሶማሌ ስደተኞችን ቆሻሻ ማለታቸውን ኢልሃን ኦማርን ተቃውማለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሌ ስደተኞችን በአሜሪካ ማየት እንደማይፈልጉ ለጋዜጠኞች ተናግረዋል። ወደ መጡበት ይመለሱ እናም ሀገራቸው በምንም ምክንያት አይጠቀምም ሲሉ ትራምፕ ተደምጠዋል። የካቢኔ ስብሰባ ላይ ትራምፕ እንደተናገሩት እውነት ለመናገር ያህል በእኛ ሀገር ላያቸው አልፈልግም ብለዋል። ትራምፕ በጥላቻ ንግግራቸው ቆሻሻው ወደ ሀገራችን ብንወስድ አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። ይህንን አሳፋሪ አስተያየት ትራምፕ የሰጡት በሚኒሶታ ሰፊውን የሶማሌ ማህበረሰብ የማባረር ዘመቻ ለማድረግ ማቀ ቸውን ተከትሎ ነው። የግዛቱ ባለስልጣን እቅዱን ከምስራቅ አፍሪካዊቷ ሀገር የመጡ አሜሪካውያን ዜጎችን ኢፍትሐዊ በሆነ መንገድ ሊያጠፋ ይችላል ሲል አውግዘዋል። መንትያ ከተሞች በመባል የሚታወቁት ሚኒያፖሊስ እና ሴንት ፖል በዓለም ላይ ከፍተኛው ከሶማሊያ ሀገር የመጡ ዜጎች በዩናይትድ ስቴትስ የሚኖሩበት ነው። ለሰዓታት የዘለቀው የካቢኔ ስብሰባ ማብቂያ ላይ ማክሰኞ ዕለት ትራምፕ በሰጡት አስተያየት በእኛ ሀገር አልፈልጋቸውም፣ እውነት ላችኋለሁ። በፖለቲካዊ መልኩ ትክክል ባልሆን እንኳን ምንም አይመስለኝም። በሀገራችን አልፈልጋቸውም ሲሉ ተደምጠዋል። በመቀጠልም ኢልሃን ኦማርን ተችተዋል። የዲሞክራት ተወካይና የመጀመሪያዋ የሶማሊ አሜሪካዊ በኮንግረሱ ከተመረጠችው ኢልሃን ኦማር ጋር ትራምፕ ደግሞ ሲጋጩ ቆይተዋል። ሁል ጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች ና ምሷ ብቁ ያልሆነች ሰው ነች ብዬ አስባለሁ ብለዋል። ኢልሃን ኦማር በማህበራዊ ድረገጿ ላይ በሰጠችው የአጸፋ ምላሽ በእኔ ላይ ያለው ስሜት በጣም አሳፋሪ ነው ብላለች። በጣም የሚፈልገውን እርዳታ እንደሚያገኝ ተስፋ አደርጋለው ስትልም አክላለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎችን ወደ እናንተ እያደረስ ሰማር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጊያለሁ። መልካም ቆይታ